ኦርቶዶክስ ካቶሊክ፣ ፕሮቴስታንት ትክክል አይደሉም የሚል ሐሳብ ከዘሪቱ ተሰምቷል። ምን ልትል ይሆን? ይህንን በዝርዝር እናያለን። እኔና ባለቤቴ ማኅበረሰቡ የሚለውን አንቀበልም ነበረ ብላለች። ይህንን ስለምን አለች? ሰላም ሰላም፣ ቤተሰቦቻችን ይህ ሰብ ዩቲዩብ ነው ስለምትከታተሉ እናመሰግናለን። ሰብስክራይብ አድርጉ። ሰብስክራይብ ለምታስደርጉ ደግሞ በብዛት ለምታስደርጉና ና ለምታደረጉ ሽልማት ይዘን እንመጣለን። በቀጣይ ቪዲዮ ተሸላሚዎቹን የምንገልጽ ይሆናል። እኔ ሐሳቤን ከዚህ ሰጥ፣ እናንተ ደግሞ ኮሜንት ላይ ጻፍ ጻፍ አድርጎ ወደ ዝግጅቱ የተኖረ ነው። የተጋነነም አይደለም ኃላፊነት የተወሰደበት ነው። ያው የሌላውን ማግላት አይጠቅምም፣ የእኔ ኃላፊነትም አይደለም። እኔ ኃላፊነትም ወስደው ራሴ ለኖርኩት ለተማርኩበት ህይወት ነው ሰውንም የሚጠቅመው እኔ ከህይወቴ የተማርኩት ነው እንጂ በመጽሐፍሽ ውስጥ አነጋጋሪ የሆነውን ከብዙ ወንዶች ጋር ግንኙነት ነበረኝ የሚለውን ሀሳብ ለምን ጻፍሽው? የሌሎችን ኃጢአት ወደ አንቺ አምጥተሽ አንቺን ነፃ ለማድረግ ነው ወይ ተብላ ለተጠየቀችው ይሄ የነበረ እውነት ነው፣ አላጋነንኩትም፣ የተኖረ ነው። ይህንንም ስህተቴን ያየሁት አሁን ያለሁበት ብርሃን ጌታ ኢየሱስ ገልጾልኛል። የነበረኝን ጥፋት አሳይቶኛል። ስለዚህ ይህንን ያሳየኝን ስህተቴን ሌሎች እንዲማሩበት ነው የገለጽኩት እንጂ እወቁልኝም ለማለት አደለም። አስታውሱኝ ለማለትም አደለም። በቃ ያቺ ሌላ ዘሪቱ ነች፣ እኔ አሁን ሌላ ነኝ በብርሃን በልጁነት የምኖር ብርሃን የበራልኝ ነኝ ብላለች። ግን አክብሮት ለቀደሙን ሰዎች አክብሮት፣ ከነሱ መማር፣ አላዋቂዎች አይደሉም ብዙ ያዩ ናቸው ይመስላል። ወጣትነት አማጺ ናቸው ወይ ተብሎ ለቀረበላት ጥያቄ አይ ዘሪቱ አማጺ አይደለችም። ግን ሁሌም ማህበረሰብ ትክክል አይሆንም። ወጣትነትም ይዋሻል። ሁልጊዜ ወጣቶች የሚያረጉት ተግባር ትክክል እንደሆነ ከእነሱ በፊት የነበሩ ትላልቅ ሰዎች የሚያደርጉት ደግሞ ስህተት እንደሆነ ያምናሉ። የዛ ነጸብራቅ ይሆናል እንጂ እኔ አማጺ አይደለሁም። ግን ያመንኩበትና የምወደውን አደርጋለሁ። ከባለቤቴ ጋርም ይህንን ስናደርግ ነበረ። በጋብቻቸው ዕለት ብዙ ጊዜ ሴቶች ነጭ፣ ወንዶች ደግሞ ጥቁር ልብስ መልበስ ሲገባቸው እነሱ ግን ገልበጥ አድርገው እሷ ነጭ እሱ ጥቁር መልበሱ ለሌላ ሴራ ትንታኔ ጋብዞታል። ምናልባት ይህ የእሷን የወደፊት መንፈሳዊ ህይወት ለመጠቆም ሳይሆን አይቀርም የሚል ጥያቄም ቀርቦላት ነበረ። አይ እንደዛ ታስቦ ሳይሆን እኛ በዛ ስሜ በዛ ወቅት የተሰማን ስሜትን መሰረት አድርገን የለበስነው ነው የሚል ምላሽ ሰጥታለች። አንድ ሁለተኛው የዛሬው ቆብ አደራረግ ከየት መጣ? ሰውን በአይን ማየቱን ነው የፈራሽው ወይ ራስሽን አለመሳወቅ ነው? እንዲሁም የአንድ የታዋቂ የፖለቲካ ሰው የቆብ አደራረግ መሰለኝ። መጽሐፍ ላይ የምናያት ዘሪቱ ደፋር ግልጸኛ ነች። ዛሬ ግን በአካል ያየዋት ዘሪቱ አይናፋሯ ሳትሆን አቀርም ቆብ አድርጋ አርጋ ለምን መጣች በሚል ለቀረበላት ጥያቄ ስትመልስ ይህንን ቆብ ያደረኩት ለደስታዬ ነው እንጂ ፈርቼ አይደለም፣ የሚል ምላሽ ሰጥታለች። እንደኔ እምነት ያው ውስጧ የሆነ የነገራት ነገር አለ። መቼም ሰው በተሰበሰበበት ቦታ ስትሄድ ቆብ ማድረግ ትንሽ የሆነ እይታ ላይ ሊለውጣት እንደሚችል የሚያጠራጠራት አይመስለኝም። ግን ውስጧ ሳታውቀው መሸፋፈን የአማራው ይመስለኛል። ሁኔታዎች ወይ የእውነት መገለጥ በራሱ አንዳንድ ሁኔታዎች ይፈጥራል እና ይሄ አስበነው ፈልገነው ሳይሆን በቃ ሁኔታው ኦር የሆነኛው እኛ ነበርኩበት አሁን የለሁበትም። ይሄ በራልኝ ያኔ ያልበራልኝም ነበር የምንለው ለእኛ የገባን እንደተፈታንበት የምናስበው ነገር የሆነን ወገን ደግሞ ሊያስቀይም ይችላል እና አንዳንዱ ተፈልጎም ባይሆን የሚፈጠር ውዝግብ፣ ግርግር ምናምን ይኖራል። ግን የትኛውም ነገር ብዙ ጊዜ ሰዎች እምነታቸውን ሲቀይሩ ስላለፈው እምነት ማጥላላት፣ መሳደብ፣ ማንቋሸሽ ይጀምራሉ። በዚህ ዙሪያ ምን ትያለሽ በሚል ለቀረበላት ጥያቄ እኔ በዚህ መንገድ ያለፍኩ አይመስለኝም እምነቶችንም የተሳደብኩ አይመስለኝም ብላለች። ግን በሕይወታችን ሰዎች ጨለማና ብርሃን የምንለው ሕይወት ሊያጋጥመን ይችላል የነበርንበት ሕይወት የጨለማ ሕይወት የስጋ ሕይወት ነበረ ከዛም ወደ መንፈሳዊ ወደ ብርሃን ህይወት ስንመጣ ይህንም በምንናገርበት ጊዜ ሰዎች ደግሞ በትክክል ሳይረዱ ይቀሩና እንደ ስድብ ይቆጥሩታል፣ እና ይህ ነው አለመግባባት የሚፈጥረው ብላለች። አዎ እንደተባለው ሰዎች ብርሃን በርቶልኛል፣ ጨለማ ውስጥ ነበርኩ የሚለው ዋናው ችግር አይመስለኝም። እንደኔ ብዙ ጊዜ ችግር የሚፈጠረው በዛ እምነት ውስጥ የነበረውን እንዲህ እንዲ እንዲ እንዲ ቀድመው የነበሩበት እምነት ይሄ ይሄ ነው ችግሩ ብለው የአሁኑን ትክክለኛነት ለማሳየት ሲሉ ያኛውን ሲጠቅሱ ነው ችግሩ። አሁን ዘሪቱ በህይወቷ እንደገለጸችው የነበረችበት እምነት ሳይሆን ከተለያዩ ወንዶች ጋር እንድታድር ወይም ሙዚቀኛ እንድትሆን ያደረጋት እንጂ የግል እምነቷ ነው። ሙዚቃ በተመለከተም ያለችው ነገር ስላለ እንመለሳለን። ስለዚህ በዛ እምነት ውስጥ መሆን በዛ እምነት መጠራትና መሆን የተለ ማህበረሰብ በእምነት አለም በተለይ ይሄ በጣም በቃ እኔ ከምረዳው በጣም የራቀ ነው እንደ አቋም ያለው ነገር። ስለዚህ እኔ ደግሞ ማገልገል የምፈልገው በዛ ማህበረሰብ መሀል ነው። ለምን ቁም ነገር ብዬ ያስኩት መንፈሳዊ ህይወቴን ነው፣ እግዚአብሔርን ማክበር ነው። ስለዚህ በዛ ማህበረሰብ መረዳት ውስጥ መገዛት ግድ ይሆንብኛል። ከሚበልጠው ነገር አንፃር ማለት ነው። ትግሉ የበለጠ እስከ መሰለኝ ጊዜ ድረስ በትግሉ ቆይቻለሁ። አሁን ግን የሰዎች መዳን እንደሚበልጥ የሚያደርሱ መልካም የሆነ ጊዜ ፌስቡክ ላይ ዘፈን መስፈን አቋሜ ነው ብለሽ ነበረ። አሁንስ ምን አይነት አቋም አለሽ? በሚል ለቀረበላት ጥያቄ አሁን ያለውበት የእምነቱ ማህበረሰብ የማይቀበለውና ቅር የሚያሰኘው ስለሆነ ከመንፈሳዊ ህይወቱም ሊያዘናጋው ስለሚችል አሁን አልዘፍንም የሚል ምላሽ ሰጥታለች። ደግሞ እሱ በሄደበት መንገድ ከቸርች ወጥቶ በራሱ በሄደበት መንገድ ባጠፋበትም በሁሉም ራሱ በሚናገረው ከሄደ በኋላ ወደ እግዚአብሔር ነገር ሲመለስ የእግዚአብሔርን ቃል ለብቻው ማየት ሲጀምር፣ ያው ፕሮቴስታንቱ ማን ነው የካቶሊኩም ኦርቶዶክሱም እንደ እግዚአብሔር ቃል ያልሆነ ልምምድ እንዳለው ሁሉ ፕሮቴስታንቱም እንደ እግዚአብሔር ቃል ያልሆነ ልምምድ እንዳለው ተረዳ ማለት ነው። ስለዚህ የትኛውንም ተቋም ሙሉ ለሙሉ ተቀብሎ በዛ ውስጥ መሆን አይደለም መንገዱ። ትሩዞን እንፈልገን እኛ ማግኘት እንችላለን እና እሱን የሚፈልግ ህብረት በእሱና እዛ አካባቢ በነበሩ ሌሎች ወንድሞች መሪነት ነበረ። ፍለጋም ነበረ። በጣም መልካም ፍለጋ ነበር። በዛ ሰዓት ለነበርንበት ስቱዲዮ በነበራት ቆይታ ዙሪያ ተጠይቃ ነበረ። በዚህ በበገና ስቱዲዮ በነበራት ቆይታ ከኤልያስ መልካ ጋርና ሙዚቀኞቹ ማለትም ወደ መንፈሳዊ ያደሉ ሙዚቀኞች የሚሰባሰቡበት ትምህርት የሚያገኙበት እንደነበረ ትገልጻለች። እና በዚህ ትምህርት ኤልያስ መልካ ኦርቶዶክስ፣ ካቶሊክ እና ፕሮቴስታንት ትክክል አይደሉም ወደሚል አስተሳሰብ ደርሶ ነበረ። ለእኔ ግን በዛ በነበረን ቆይታ በጣም ትልቅ ትምህርት ያገኘሁበትና ለህይወቴም መቃናት ዋነኛው መነሻ እሱ ነው ያ ጊዜ ነው የሚል ምላሽ ሰጥታለች። ከአንባቢዎችም እንዲህ አይነት ጥያቄ ተጠይቀዋል። ዘሪቱ ይሄ ሃይማኖት መለዋወጥ ይቅርብሽ፣ አሁንም ደግሞ ከፕሮቴስታንት ወደ ሌላ ደግሞ እንዳትሄጂ የሚል ጥያቄ ቀርቦላት ነበረ አይ ይህንም በአስተያየት መልክ ወስጄዋለሁ። አመሰግ ከልጅነት እስከ ልጁነት የሚለው የመጽሐፍ ስያሜ ምንድን ነው? ከየት መጣ? ለሚለው ጥያቄ ከአንድ ተመልካች ወይም ከአንድ አንባቢ በመጣ ምላሽ መሰረት ምን ተባለ መሰላችሁ? ከልጅነት ህይወቴ ወደ ልጁነት የጌታ ልጁ ወደ መሆን እስከተቀየርኩበት ብላ ለመግለጽ እንደፈለገች ለተጠየቀችው ጥያቄ ጥሩ ትርጓሜ ነው። አመሰግናለሁ በሚል አልፈዋለች። አይመስልሽም? የጊዜው ልክነት ነው፣ የጊዜው የተሻለውን ፍለጋ ነው፣ የጊዜው ራስን መካድ ነው፣ የጊዜው እግዚአብሔር ይፈልጋል ብለን ያሰብነውን ያረግንበት መንገድ ነው። 1.6 ሚሊዮን ብር በፍርድ ቤት ተወስኖልሽ ከሙዚቃ ቤት ጋር በነበረሽ ክስ ለምን ሳትቀበይ ቀረሽ? ለሚለው ጥያቄ ነው እንግዲህ በጊዜው የነበረውን አድርገናል። ራስን መካድም ሊሆን ይችላል። ለፈጣሪም አሳልፌ ሰጥቻለሁ። እኔ ብዙ ጊዜ ክስም አይሳካልኝም። እንዲህ አይነት ነገር ሲገጥም ከአቅም በላይ ሲሆን ለፈጣሪ ሰጥቶ ማለፍ ይሻላል የሚል መልእክት አስተላልፋለች። በዚህ ቆይቷ ስለ ትዳሯ፣ ስለ መጻፏ የተለያዩ ጥያቄዎችን ተጠይቃ ነበረ። በመጽሐፍሽ ውስጥ ድሽድሽ የሚባለው ማን ነው? ድሽድሽ የሚያስተላልፈው ያንቺን ሀሳብ ነው? ብታገቢ ጥሩ ነው፣ ድሽድሽ ማንነቱን ብትነግሪን የሚሉ ጥያቄዎች ቀርበውላት ነበረ። ይህንን ህይወትሽን ደግሞ በትክክለኛ የነበርሽበትን ዝቅታና ከፍታ መጽሐፍሽ ከሌሎች የህይወት ታሪክ ከሚጽፉ ሰዎች ለየት ያደርግሻል። እንደዚህ የመሳሰሉ አስተያየቶች ተሰጥቷታል። በጣም ጥሩ ቆይታ ከእንዳለ ጌታ ከበደ ጋር ወይም ማለትም ከድራሲ እንዳለ ጌታ ከበደ ጋር አድርጋለች። በጣም ጥሩ ቆይታ ነበር። እኔም ወድጀዋለው። እኔ የተሰማኝን እዚህ ጋ አምጥቼላቸዋለው እናንተ ደግሞ የምትሉትን በኮሜንት መስጫው ላይ ጻፍ ጻፍ።